ሰላም ሰላም፣ ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ ልኝ። ዛሬ ደግሞ ይዤላችሁ የመጣው በጣም የምትወዱትና በጣም ምርጥ የሆነ የኮንዲሽነር አሰራር ነው። ወደ አሰራሩ እዣችሁ ሄዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ ቤተሰብ። እዚህ ጋር ክክር ወይም ደግሞ የአጃ ዱቄት ማለት ነው። እሱ አለኝ የአጃ ዱቄት ሶስት ማንኪያ ጸጉሪያ ያወይኔ ብዛት ምስላለሁ ርዝመት ምስላለሁ ሶስት ማንኪያ ሙሉ ሙሉ ተጠቅሜ ያለሁኝ እዚህ ጋር ደግሞ ተልባ አንድ የሾርባ ማንኪያ ተልባ ተጠቀም ያለው። ተልባ ከሌላችሁ ቡና መጠቀም ትችላላችሁ። በመቀጠል ደግሞ አንድ የሾርባ ማንኪያ የሚሆን የደረቀ ጥብስ ቅጠል። ጥብስ ቅጠል ካላችሁ ማድረግ ትችላላችሁ። ከሌላችሁ ግን ግዴታ አይደለም። አንድ አንድ ማንኪያ ተጠቀም ያለው ተልባውንና የጥብስ ቅጠሉን ማለት ነው። እዚህ ጋር ደግሞ እኔ ከዚህ በፊት ብዙ ጊዜ ትሪትመንትም ቅባትም ስሰራ አይታችሁ ከሆነ የረማን በእኛ ሀገር ምን እንደሚባል አላቅም። የረማን ቆዳ ማለት ነው። ደረቁ አድርጌው ፀጉራችሁ እንዳይነቃቀልና ጥንካሬ እንዲኖረው እንዲሁም ደግሞ ፀጉራችሁ ወዛማና አንጸባራቂ ፀጉር እንዲኖር ያደርግላችኋልና እሱም ደግሞ የተወሰነ ደረቁን ቆዳውን አድርጌ ያለሁኝ እዚህ ጋር በደንብ አድርጎ ቀስ ብሎ ከኩይከሩ ጋር ወይም ካጃው ጋር እንዲበስልልኝ ግማሽ ሊትር ውሃን ያደረግኩትኝ የኔ ፀጉር ቀጠን ያለም ስለሚፈልግ በዚህ መልኩ እንደምታዩት እንግዲህ ውፍር ብሏል ማለት ነው። እንደዚህ ከሰራሁኝ በኋላ አሳድሬዋለሁ። እንደምታዩት ካደረ በኋላ ይሄን ይመስላል ማለት ነው። ቀዝቃዛ ቦታ አድርጌ አሳድሬው እዚህ ጋር ደግሞ ጄል የሬት ጄል ማለት ነው ያዘጋጀሁት ነበረ፣ ፍሪጅ እሱ ያደረ ነው። አንድ ላይ እንግዲህ አቀላቅዬ የረማኑን ቆዳውን አነሷለሁ፣ እሱ ደረቅ ያለ ስለሆነ ማለት ነው። እሱን ካደኩኝ በኋላ ምንም አይነት የተለያዩ ቅባቶች ወይም ደግሞ ኮንዲሽነር ምናምን አልጨምርም። ይሄንኑ ብቻውን አንድ ላይ ማለት ነው እንዲፈጭልኝ በደንብ አድርጋችሁ ስፈጩት ይሁን፣ በጣም መፍጨት አለባችሁ፣ ምክንያቱም ተልባው ራሱ በደንብ እንዲፈጭላችሁ ማለት ነው። እንደዚህ እንግዲህ እስከ አምስት ደቂቃ ሶስት ደቂቃ የሚሆን እንደዚህ ከፈጫችሁ በኋላ ይሄን የመሰለ በጣም ቆንጅዬ ኮንዲሽናል ወጥቶልኛል። ብዙ ጊዜ ለጸጉራችሁ ስትጠቀሙ እንደዚህ ያለ ጨርቅ ብትጠቀሙ አሪፍ ነው፣ ምክንያቱም ጸጉራችሁ ምን ታጥባችሁ በሚጨርሱ ሰዓት ነጫጭ ነገር እንዳይኖርባቸው ጸጉራችሁ ላይ በእንደዚህ ያለ ጨርቆች ለዚህ ለጸጉራችሁ የምትጠቀሟቸው ብላችሁ አዘጋጅታችሁ ለእሱ ብትጠቀሙ በደንብ አድርጎ ያልተፈጨውን ደቃቅ የሬቱ የጥብስ ቅጠሉ የተልባውን ማለት ነው። አጃው እርግጥ ሊቅቅ ያለ ነው፣ ሲፈጭ እንትን ይላል፣ ክሬም ነው የሚሆነው። ግን ደግሞ በዛው ልክ ደግሞ የሬቱ እንዲሁም ደግሞ የተልባው ጸጉራችሁ ላይ ነጫጭ ስለሚሆን በዚህ መልኩ ካጠለልኩኝ በኋላ እንግዲህ እንደምታዩት፣ በጣም ያው እንዳልኳችሁ የኔ ጸጉር ቀጠን ያለ ነው የሚፈልገው እና ያው ቀጠን ያለ ነው። እስማ በጣም ልነግራቸው አልችልም። ና በጣም ምርጥ ነው። ያው ጸጉሬ ደግሞ እየተቀባውኝ እያበጠርኩኝ የምታዩት ይሆናል። ና በጣም ምርጥ ና በጣም አሪፍ። በሳምንት እንዲሁም ደግሞ ይህንን ትሪትመንት ሰርታችሁ ፍሪጅ ውስጥ አስቀምጣችሁ እስከ ሳምንት መቆየት ይችላል። ያው ውጭ ውጭ አታድርጉት ፍሪጅ ውስጥ አድርጋችሁ ይህንን ደግሞ ቀነሳችሁ ሻምፖ ራሱ ጨምራችሁ በሻምፖ መልኩ መጠቀም ትችላላችሁ። እንዲሁም ደግሞ ኔ ምንም ነገር አልተጠቀምኩት ራሱን ይሄን ብቻ ነው የተጠቀምኩት። እናንተ ደግሞ ኮንዲሽነር ለሽታው ምናምን ከፈለጋችሁ፣ ምንም የሚረብሽ ሽታ የለውም። ለሽታው ከፈለጋችሁ ትንሽ ኮንዲሽነር ወይ ደግሞ ቅባቶች ምናምን መጨመር ትችላላችሁ። ምንም ቅባት ራሱ አያስፈልገው። በጣም ነው ፀጉራችሁን የሚያለሰለስላችሁ በጣም ምርጥ ኮንዲሽነር በአጋጣሚ ያው ፀጉሬ ልታጠብ ስል ኮንዲሽነር አልቆብኝ ስለነበረ ብዙ ጊዜ ኮንዲሽነር እኔ ስሰራ ኮንዲሽነር ጨምሬ ነው እንጂ የምሰራቸውን ግብአቶች ብቻ አልጠቀምም ነበርና አጃው ደግሞ ራሱ ራሱን የቻለ ኮንዲሽነር ነው። በጣም ለስለስ ያለ ነው። በጣም ክሬም ነው። በጣም በጣም ምርጥዬ ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እላለ ውዶችዬ እንግዲህ ውዶችዬ የሰራሁት ኮንዲሽነር ማለት ነው ይህን ይመስላል። አሁን እቃል አድርጌ ነው የምጠቀሙት። ፀጉሬን ታጠቢዋለሁ። እንደምታዩ ስብስብ ብሏል። እዚህ ጋር አድርጌ ማለት ነው፣ ምክንያቱም በዚህ ስለሆነ እጄን ስለማይለልኝ በዚህ ነው የሚጠቀሙ ማለት ነው። ሽታው ራሱ እንደደስ እንደሚል የጥብስ ቅጠሉ እና የእንትኑ ማለት ነው። ማረሚ ይህንን አንዴ ብትጠቀሙት በጣም ነው የምታመሰግኑኝ። ይሄ የራሱ እንትን አይደለም። አሜሪካ ተመንኝ በዚህ ላድርግበት። ይሄንኛው ትንሽ ቀጠን እና እያለ ስለሆነ ይሄንኛው አልተመቸም እና በዚህ ላድርግ

እንዴት እንደተፈታታ ማለት ነው። በዛ ላይ ደግሞ አሪቱን ስላለው እንግዲህ እኔ ኮንዲሽነር ምንም ነገር ማለት ነው፣ በራሴ የሰራሁት ኮንዲሽነር ነው። አንዳንዴ ኮንዲሽነር ስሰራ አይታችሁ ከሆነ ኮንዲሽነር እጨምርበታለሁ። ይሄ ግን ምንም ነገር የለም። ምንም ፀጉሬን ታጥቢዋለሁ። ንጹህ ነው፣ አሁን በደንብ ያለው ነው። ከፈታታው በኋላ በንጹህ ውሃ ነው የምንለቃለቀው ማለት ነው ይታጠ የተነቀለ ፀጉር ጸጉር የለውም ማለት ነው። እንግዲህ ይህን ይመስላል ኮንዲሽነር ማለት ነው። ይሄን እንደ ትሪትመንት እንዳልኳችሁ ይህን ስትጠቀሙ ጸጉራችሁን ይህን እንደዚህ እንትን ብላችሁ ራሱ የተወሰነ ሰዓት አሁን እስከ 30 ደቂቃ ሊቆይ ይችላል ማለት ነው ማለት ነው ምክንያቱም

እንትኑ ራሱ ማለት ነው። ፀጉራችሁ እንዴት እንደሚታታ ምንም እንትን አይፈልግም። እንግዲህ ስንጊዜ ፀጉሬን ቅባት ስቀባም ሆነ ትሪትመንትም ስቀባ ታረቤው ሳበጥር ምሳ ፍታታውን በዚህ መልኩ ይመልኩ እንደዚህ በትናንሹ እየከፋፈልኩ ነው ማለት ነው። አሁን ስታጠበው የሚያያዝ አይኖርም። በእኔም ባደረግኩት አፍታፍቼዋለሁ፣ አበጥሬዋለሁ። ለሽታው ከፈለጋችሁ ሽታው ምንም አይነት የሚረብሽ ሽታ የለው። ግን ደግሞ እሽታ ነገር ከፈለጋችሁ ትንሽዬ ኮንዲሽነር መጨመር ትችላላችሁ። እኔ ምንም የተጨመርኩት የለም በቃሁን ቀጥታ ነው የምታጠቡት። መጨረሻ እንደዚህ ያደርጋችሁ በላስቲክ 30 ደቂቃ ምናምን ማስቀመጥ ትችላላችሁ። እኔ ግን አሁን እየመሸ ስለሆነ አፍታትቼ ነው የምታጠበው ማለት ነው። ትሪትመንትም ተቀብቼም ስለነበረ አላቆየሁም። ግን ብታቆሉት ባሉ ለምሳሌ እሬቱም ደግሞ ስቅጠሉ በጣም እንትን እንላችሁ። አሁን እንግዲህ እታቀበዋለሁ። ታፎኛል ይሄ ማለት ነው።